አካዲንግ ቶ አ ሓዲ ት ዮር ውን ስኮላርስ ክንስደር ኦንቲክ ፕሮፌት ሙሐመድ እስ ሰይድ ሰይድ ሁበር ኢትስ ሰቨን አጅዋ ዳትስ ይን ማርንን። በአንድ ሐዲስ መሠረት የእናንተው ምሁሮች ትክክለኛ ወይም ሰሒህ ነው ብለው በሚያስቡት ሐዲስ መሠረት ነቢዩ ሙሐመድ ሰለ ላሁ ዓለህ ወሰለም እንዲህ ማለታቸው ተዘግቧል። ጠዋት ላይ ሰባት የአጀዋ ተምር ፍሬን የበላ ማንኛውም ሰው የዚያን ዕለት ምንም ዓይነት ጉዳት አያገኘውም መርዝም ይሁን ጥንቁልና ወይም ሲሄር አይጎዳውም ብለዋል። ስለዚህ የኔም ጥያቄ ቀላል ነው። ማይ ኩዌስችን ኢዝ ሲምፕል ዱ ዩ ብሊቭ ኢን ዚስ ሀዲስ ኢፍ የስ ዜን ድሪንክ ዛት ፖይዝን በዚህ ሐዲት ታምናለ የምታምን ከሆነ እንግዳውስ እርሱን መርዝ ጠጣው። ቤቱ የምን አገር ዲዛይን እንዲኖረው ይፈልጋሉ? የቱርክ ወይስ የጣሊያ ደምስ ሪል ስቴት የቱርክ የቤት ዲዛይን በመጠቀም የገነባቸውን ከባለ አንድ እስከ ባለ አራት መኝታ ቤቶች ውስጥ የብዙ ደንበኞች ፍላጎት የሆነውን ዛሬ እናያለን። ሰርቪስ ኳርተር ማለትም የሰራተኛ ክፍል ከነመታጠቢያ ቤቱ፣ ስቶር፣ ላውንደሪ ሩም ከኤል ሼፕ ኪችን ጋራ፣ ሴሚ ፕራይቬት ሊቪንግ ሩም፣ ሰፋ ካለ በረንዳ ጋር ፕራይቬት ቤድሩም፣ እነዚህን የመሳሰሉ ቤቶችን ከ487 ሺህ ብር ቅድመ ክፍያ ጀምሮ በ60% የባንክ ብድር ጋራ

አንዲት የእስልምና አማኝ ያልሆነች ሴት በአደባባይ ሼህ አስራር ረሺድን በነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የታወቀ ሐዲስ መሰረት ቻሌንጅ ታቀርብለታለች። ይህ ሐዲስም ሰሂህ ቡኻሪ 5445 ላይ የሚገኝ ሲሆን በግልጽም ያለችው በምትሰብከው ነገር ላይ የእውነት ካመንክ፣ እንግዳውስ እምነትህን ይህንን መርዝ በመጠጣት አረጋግጥልኝ ነበር ያለችው። ቀጥሎ የተፈጠረው ነገር በምናብ ሊገመት የሚችል አይደለም። ያለምንም አመንታት ኢማሙ ቻሌንጁን ተቀበለ። ይህንን ቪዲዮ በጥንቃቄ እስከ መጨረሻው ተመልከቱ። ቪዲዮውን ካያችሁ በኋላ ምናልባትም ራሳችሁን ይህንን ጥያቄ ልትጠይቁ ትችላላችሁ። ኢማሙ ዛሬም ድረስ በህይወት አለ? ለዚህ ጥያቄያችሁ መልሱን በቪዲዮ መጨረሻ ላይ እንሰጣችኋለን። አብራችሁን ቆዩ።

በእርግጥ እኔ ተመራማሪ አይደለሁም፣ ነገር ግን እናንተ ሙስሊሞች አድቫንቴጅ አላችሁ። ማለትም ከነብያችሁ ዘንድ ከመጣ ሐዲስ ላይ የተገኘ መድኃኒት የአጀዋ ተምርን ሰባት ቀን መመገብ። ስለዚህ እምነትህ እውነት ከሆነ ሃይማኖትህም የእውነት ከሆነና ነቢይህም ካልተሳሳተ እንግዲያውስ ይህንን መርዝ ጠጣና ተምሩን ብላ፣ እኛም የነብይህ ንግግር እውነት መሆኑን እናምናለን። ምክንያቱም እንዲህ ባለ ግልጽ ቃል ነቢዩ ከተናገሩት ለምን በተጨባጭ መንገድ አናደርገውም? ታማኝ ሆን፣ ደፋር ሆን፣ ጀገን በልና ጠጣ፣ ኢስላም ከወሬ ያለፈ መሆኑንም አሳየን። ሐዲሱ እውነት መሆኑን ካላረጋገጥክልን ትልቅ ጥያቄ ያስነሳል። ምክንያቱም አስተማማኝ ነው ብለህ የምታስበው ይህ ሐዲስ ሊጠየቅ ይችላል። እናም በሃይማኖት ውስጥ ላሉ ሌሎች በርካታ ነገሮችም እንዲገመገሙና እንዲጠየቁ መንገድ ይከፍታል። ዝም ብለን ከመሬት ተነስተን በባህልና በስሜት ተገፋፍተን ማመን አንችልም። የተጨበጠውን ሀቅ ይዘን እምነቶችን ለመጋፈጥ መድፈር አለብን። ዛሬ እኛም የምናደርገው እርሱን ነው። ስለዚህ ዛሬ ከመሃላችሁ እምነቱ ከወሬ ያለፈ መሆኑን ሊያሳየን የሚችል ድፍረት ያለው ሰው ማን ነው? በአላህ እንዴት እንደሚጠበቅ ለማሳየት ሲል ይህንን መርዝ የሚጠጣው ማን ነው? ሼህ አስራር ረሺድ መርዙን አንስተው ይጠጡታል። መርሱን ከጠጣ በኋላ ሼህ አስራር ለሴትዮዋ መልስ በመስጠት የጠቀሰችው ሀዲስ ትክክለኛ ሀዲስ መሆኑንና የተዘገበውም በአልቡኻሪ መሆኑን ነገራት። ነቢዩ እንዲህ ያሉትን ሀዲስ ጠዋት ሰባት የአጅዋ ተምር የተመገበ ሰው የዛን ዕለት ምንም ጉዳት አያገኘውም፣ መርዝም ይሁን ጥንቁልና አይጎዳውም ይላል ሰይ አልቡኻሪ ምዕራፍ 54 ቁጥር 45 ላይ ነገር ግን ጨምር አደረገና ስህተቷን በመንገር ሐዲሱን ከአውዱና ከመንፈሳዊ ተግባሩ ውጭ መጠቀሟን ነገራት። ሐዲሱ ምታታዊ አንቀጽ አይደለም፣ የጥንቁልና ፎርሙላም አይደለም። ሐዲሱ በፈቃዳቸው መርዝ ጠጡና አላህን ለመፈተን ቴምሩን ብሎ አይልም። አማኞች በመለኮታዊ ጥበቃ ውስጥ በመሆናቸው ላይ ያላቸውን እምነት እንዲያጠናክሩ ሲባል የቀረበ መንፈሳዊ ማስታወሻ ነው። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ኢስላም እውነት መሆኑን ለማረጋገጥ ሰው መርዝ መጠጣት ይገባዋል አላሉ። ፈጽሞ ነገሩ እንደዛ አይደለም። በመጽሐፍ ቅዱስ ውስጥም በማቴዎስ ወንጌል በምዕራፍ 4 በአንቀጽ 5 እስከ 7 ባለው ላይ ሰይጣን ለኢየሱስ እንዲህ ብሎታል። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ መላእክትን ስለ አንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሰዋል። ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንህ ወደ ታች ራስህን ወርወር አለው ኢየሱስ ምን ብሎ ነበር መልስ የሰጠው? ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። እዚህ ጋር እንደምናየው አዳኝ ተብሎ የሚታሰበው ኢየሱስ እንኳ ፈጣሪን ለመፈታተን አሻፈረኝ ብሏል። ለምን ሙስሊሞችን ቻሌንጅ ለማድረግ ይጠይቃሉ? ነብዩ ኢሳ እንኳ ከሰይጣን የቀረበለትን ፈተና ላለመቀበል አሻፈረኝ ብሎ ሳለ እኛ ሙስሊሞች አላህን አንፈታተንም፣ ፈጣሪያችንንም ለፈተና አናቀርብም። አላህ ራስህን አረጋግጥላቸው አንልም። አላህ ራሱን በዚህ ዓይነት ተግባር ማረጋገጥ አያስፈልገውም። ማረጋገጫውን እኛ መጀመሪያውንም ተቀብለናል። ምንም ያልተበረዘውን ቁርዓን፣ ከ1400 ዓመታት በላይ ያልተለወጠው ቁርአን ማረጋገጫችን ነው። የነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም አስተምሮቶችን የተቀባበልንባቸው ሰንሰለቶች አሉን። ይህም በምዕራባውያን ታሪክ ውስጥ ከሚታወቀው ሁሉ በላጭና ጠንካራው ማስረጃ ነው። ከሁሉም በላይ ደግሞ የነባራዊውን ዓለም እውነቶች ድብና አድርገን እንረዳለን። ተአምር ጠይቃችሁ ነገር ግን በእናንተ መጽሐፍ ቅዱስ ውስጥም ተአምራትን የሚጠይቁ እርጉምና ዝሙተኛ ትውልድ መሆናቸው ተጠቅሷል። ሙስሊም መሆን ማለት ፈጣሪን መፈታተን ማለት አይደለም። መርዝ መጠጣት ታዳሚን ለማስደሰት ሲባል ከህይወት ጋር መጫወት ማለትም አይደለም። ሙስሊም መሆን ማለት ልዩ ተሻጋሪና ፍጹም በሆነ አምላክ ማመያን ማለት ነው፣ በማይወልድ በማይወለድ ጥርጥር በሌለበት መጽሐፍ ማመን ማለት ነው። አምልኩኝ ሳይሆን አላህን ብቻ አምልኩ ባሉ ነቢያቶች ማመን ማለት ነው። አመክኗዊ ሚዛናዊና፣ ንጹህ በሆነ አእምሮን ጤናን፣ ማህበረሰብንና ቤተሰብን በሚጠብቅ አኗኗር ማመን ማለት ነው። በእርግጥ ኢስላም ከ1400 ዓመታት በላይ ከሚሰነዘሩበት በርካታ ጥቃቶች ተርፎ እስካሁን መቆየቱ በራሱ ተአምር ነው። በእርግጥ ከጠዋት ጀምሮ በሚሊዮን የሚቆጠሩ ሰዎች አላህን ያለምንም ማጋራት ያለምንም ምስልና ጣዖት ማምለካቸው ራሱ ተአምር ነው። በሚሊዮን በሚቆጠሩ ሕፃናቶች ልብ ቁርአን የመታወሱ ሐቅ ቃል በቃል ፊደል በፊደል ተአምር ነው። ምንም እንኳ በርካታ ትንኮሳዎች፣ ክሶች፣ ወቀሳዎች፣ የፌዝ ምስሎች ቢደረጉብንም እምነታችንን ሳይነቀንቅ መቆየታችን በራሱ ተአምር ነው። ስናተቃልለው ተቃልለው መታወቅ ያለበት ሼህ አስራር ረሺድ መርዙን አልጠጣውም። ምክንያቱም እውነተኛ አማኝ ፈጣሪውን አይፈታተንም። በኢስላም ውስጥ አላህ ስብሐነሁ ወተዓላን ተፈታተኑ የሚባል ነገር የለም። ለጊዜያችሁ እናመሰግናለን። አሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረጋችሁን አትርሱ። ሼርም ይደረግ። ሁልጊዜም ጊዜም ስለምትከታተሉን እናመሰግናለን። መልካም ጊዜ። ቤቶ፣ የምን ሀገር ዲዛይን እንዲኖረው ይፈልጋሉ? የቱርክ ወይስ የኢጣሊያን? ዴምስ ሪል ስቴት የቱርክ የቤት ዲዛይን በመጠቀም የገነባቸውን ከባለ 1 እስከ ባለ 4 መኝታ ቤቶች ውስጥ የብዙ ደንበኞች ፍላጎት የሆነውን ዛሬ እናያለን። ሰርቪስ ኳርተር ማለትም የሰራተኛ ክፍል ከነመታጠቢያ ቤቱ፣ ስቶር፣ ላውንደሪ ሩም ከኤል ሼፕ ኪችን ጋራ፣ ሴሚ ፕራይቬት ሊቪንግ ሩም ሰፋ ካለ በረንዳ ጋር፣ ፕራይቬት ቤድሩም እነዚህን የመሳሰሉ ቤቶችን ከ487 ብር ቅድመ ክፍያ ጀምሮ በ60% የባንክ ብድር ጋር ይዞላችሁ መጥቷል። በፍጥነት በመደወል የእድሉ ተጠቃሚ ሆኖ ደም